እባክህ እባክህ አባ አባክህ እባክህ። እሺ በቃ ተነሱ። ይምረን ነው አባ። እሺ አልኳችሁ በቃ ተነሱ። ከፈ ይቅርታ አድርግልን ባለማወቅ ነው ገረዳ ያልኩት። ካሁን በኋላ እቤታችን የሚገቡ ሰራተኞች ሁሉ በአግባቡ ነው የሚይዘው። እባክህን የዛሬን ብቻ ይቅርብልን። እኔም በሆን ሁለተኛ አልናገራትም። በጣም ያሳዝናል። ሀና ከፍተኛ አስፈራሪያ አስፈራሪነት ድብደባ ተደረሰባት። አሰርዋ ከልጇ ከብሌን ከሆነው በርበሬ አጣኗት። በጣም ያሳዝናል። የሰው ልጅ እካኔ ግን የዚህን ያክል ነገር ግን እነሱ ዳግምና ሀና የዋ ስለሆኑ ለሰው ልጅ ጥሩ ነገር ስለሚመኙ ከብሌንም ከአባቷ ጋር ህጻንታ እንዲሁም ከእናቷ ጋር ጋዜጣ ነበር አባቷ

ትገኛለች አዳግም፣ ደግሞ ይወዳታል ማለት ነው። ጓደኛዋ ነው። ብሬን ደግሞ ጓደኛዋ፣ ማኑ ጓደኛዋ ዳግም ለሀና እንደሆነ አትፈቅድም ማለት ነው። ምክንያቱም የማትፈልገው ሀና የቤት ሰራተኛ ስለሆነች፣ አንተ ሰራተኛ ጋር ለምንድነው? ወንድሜ ሰራተኛ ጋር ዝቅ ብሎ ጓደኝነት የሚፈጥረው ብላ አልወደደችም ማለት ነው በዛ ምክንያት ነው። ሀናን ብሌን የምታሰቃያት ቤት ሰራተኛዋ ማለት ነው። አንዱ ደግሞ እኛ ደግሞ ከአባቷ ጋር አባቷ ጥሩ ሰው ነው። በጥሩ ሮ ማለት ነው እና ለሰው ልጅ ጥሩ ስነ ምግባር ሲኖረ ለሰው ልጅ አዘይ ና ሩህ ሩህ ተቋርቋሪ መሆናለን ማለት ነው። አንድ ስነ ምግባር ያለው ሰው እና ሰው ሁሉ ያገዛታት ጥሩ አስተሳሰብ ነው። የሚያስብላት ያዝንላታል ማለት ነው። ከባ ሄያም ብላ ብሌንም እንደሱ ትጠራጠራለች። እናቷም ደግሞ ከባሌ ጋር ታሰቃያታለች ማለት ነው እንግዲህ

ምክንያቱም አንዳንድ ሰዎች ሰውን ዝቅ አድርገው የሚያው ሰራተኛ ዝቅ አድርገው ነው የሚያዩት። ስራ ክቡር ነው። ለሰው ልጅ በማንነቱ ነው እንጂ በሚሰራው ስራ አይደለም። ሰው ሰራተኛም ሆኖ የሚሰራው ነው። ሁሉም ሰው ስራ እስከሰራ ድረስ ያው ሰራተኛ ነው። ሰራተኛን በተለይ በተለይ ሀገራችን ላይ ሰራተኛ በጣም ዝቅ አድርገው የሚያወጡ ሰዎች አሉ። አንድ ሰው ከሰራተኛ ጋር ፍቅር ሲጀምር ወይም ጓደኛ ትዳር ሲጀምር ለምን እንደዚህ ይሆናል? ብሌን ጓደኛዋ ከሀና ጋር ሲዋደዱ ለምንድን ነው ወንድሜን የምትወጂው? ወይም እሱ ወድሽ ብላ ነው ከሰራተኛ ጋር ዝቅ ብለን የምትታየው ብላ ነው ሀናን የምትደበድበ የምታሰቃያት ማለት ነው። በስተ መጀመሪያም እንግዲህ ከቤት አስወጥቷቸው ነበር። ከቤት ያስወጣቸው ሀናን እና ዳግም እግሩ ላይ ወርቀው ለምነው እንዲያስገባቸው እንዲመልሳቸው እርምጃ ሰጥቶ

ሌላ ቀየር እናደርጋለን። ግን አንድ ለቅቃትም መኖር እስከሚያስጠላት ድረስ ሰው እንሰራላት ይላሉ ማለት ነው። ግን ለምን ዋስ ገባቸው እና ይቅርታ አብብር የልም ካሁን በኋላ እኔ ምንም አልናገርም የአሁኑን ብቻ ይቅርታ አድርግልኝ ትላለች። እናቷም ደግሞ ካሁን በኋላ የሚመጡ ሰራተኞችን በእየተንከባከብኩ ነው የሚይዛቸው፣ ምንም ነገር አልናገርም፣ ገረዱ እየተሳደፉት ባለማስተዋስ ነው ብላ እንግዲህ ቅጥታ ጠይቀው ይታረቃሉ፣ ይገባሉ ማለት ነው። ነገር ከዛ በኋላ ወደ ሆኑ እረፍት ወደ ሌላ ቦታ ለስራ ይሄዳሉ ማለት ነው። የዳግም አባት የሚሆን ብሌን አባታቸው ማለት ነው። ዳግምና ሀናን ሰራተኛ ከእናታቸው ጋር ቤት ይቀመጣሉ። ወዲያውኑ እንደወጣ ነው ብሌን ሰራተኛቱን ሀናን ማሰጋየት የጀመረች። በጣም ይገርማል። ቆይ ሰው ልጅ የዚህ ግን ያከበራቸው እናትየቱ ደግሞ በዳግም አባት ላይ ሌላ ሰው ጋር እንትን ታደረግ ግንኙነት ታደረጋለች ማለት ነው። እየደወለች ሌላ ሰው ጋር ና ሀናን ይህን ነገር ታያለች። መኝታ ቤት ከፍታ ድንገት ስትከፍት ያልሆነን መታየት ያለበት ነገር ነበር። የዳግም እናት ከሌላ ሰው ጋር ያየቻት ና ይህን ነገር ደግሞ ልናገር ልናገር እያለች ታብሰለሰላለች ለዳግም አባት ማለት ነው። እና ደግሞ የዳግም አባት መኪና አቶ ከመንገዱ ተመለሰ ማለት ተመልሶ ሲገባ፣ እንግዲህ ነገር ግን ሄደሩ ያጣጠረው የሆነ እንግዲህ ሻው ወደምን ብላ የዛሬውን ጥፋቷን ሸፈነች ማለት ነው። ነገር ግን እናቷ የደያ እናት እና የደግነት ምንድን ነው ሃና፣ ስላየች ሃናን በማስፈራሪያ በማስፈራሪያ ህይወትሽን አጠፋዋለሁ ፍርናገር እና ብላ አስጠንቀቂያ ሰጠች ማለት ነው። ከዚያም እንግዲህ በጣም እየተመሳጨች እናገር አናገር ብናገርስ ማን ነው የሚያምነኝ ነገር እያለች ሀና ታፈረ ትላለች እዚህ መሀል በሌልም ተጨቃጭቃታለች ተደበድባታለች። እንግዲህ ስመሀል ዳግም ጋር ያለ ግንኙነት ሀና በጣም ቀነሰና እንደምንም ብሎ ሰው ሳያየው ማገኘት እሷን ይፈልጋልና ዳግም አገኛት። ሲያገኛት ግን በጣም መጥፎ ነገር ነበር ፊት የሰጠችው። በቃ ዳግም ተወኝ። ለምንድን ነው ማትት? ተወይ በቃ ንገሪኝ፣ ሆንሹ ነገር ሲላት ምንም አፎንግን ሆይ ብላ

ጥያቄ መናገር ነበረባት እና ምንድን ተናገረ እንደምትመልሳና ግራ ገባት። ምናረግች ለገጠር ዘመዶች ብር ጋሽ ስትል እየተንቀጠቀጠች ምን ግን

ከነ እንግዲህ በርበሬ አጥኗት በጣም ከፍተኛ ደጋ ደርሶባት አለ። እንግዲህ ዳግም አባት ሲሰማ ምን እንደሚፈጠር ከባድ ነገር ነው። ቀጣይ በጉ ይጠበቃል። ልጅቶች አስተማሪ ድራማ ነው። ታስተሳሰብንጉለት ከሁሉም ነገር ከስነ መግባር እንማርበታለን እንደዚህ ያሉ ድራማዎች ና ልጅቶች መልካም መሆን ግዴታችን ና መልካም እንላበስ እላለሁኝ። ቀጣውን ደግሞ እንጠብቃለን። ውድ ቤተሰቦች ሳብስክራይብ ላይክ ሸር እያደረጋችሁ አዲስ ከሆናችሁ ለቻናሉ ቤተሰብ ሁኑ። ቀጣውን በሰላም እንጠብቃለን። በያላችሁበት ሰላማችሁ ይብዛል።